ኤርትራኖች ጎን ነኝ። ምን አርጓቸው? ኤርትራኖች እኔ ከኤርትራዊ ጋር ስለቆምኩ እኮ ኤርትራዊም ማለት አይደለም። ኤርትራኖችን እኔ ወዳቸዋለሁ። ምን አደረጉ? ሄዳችሁ በግድ አሰብ የእኛ ናት አላቻቸው። እኛም ጨምረን አይደለንም አይደለን። እኔ አሰብ የኤርትራ ናት እንጂ ኢትዮጵያ አይደለችም። ዳትሚንስ ግብፅ መጥቶ አባይ የኔ ነው ሲለኝ እኔ ኖ ልለው አልችልም። ዳት ሚንስ እኔ እዛ ኔ ኤርትራዊ ነው መሆን ኦረዲ ባንዲራቸው አለኝ ዳሴት ባንዲራ ለብሶ መውጣት ነው። እና ከመይ ከመይ ድሃ እንደሆን ጽቡቅ ና ኤርትራ ናይ ና ኤርትራ ናይ ሀሰብ ሀብዚ ሀብዚ ማለት ነው። ምን እንዴ ትሸታ ሾፋለ እንደ ሄደ ነገር ተፈላልገ ድጋሚ ልጣላ እኔ አልጣላ እንዴ ጠቅላላ። አታፍሩም እንዴ የሰው ሀገር እየሄዳችሁ ነገር መፈለግ? እኔ ከኤርትራ ጎን ነኝ። ኤርትራ ሳለቅስ የሚያለቅሱ እርዱኝ ብዬ እዚህ ቤት ስከፍት መጥተው የሚረዱ ና ኤርትራ አረን ያልሰማችሁን ፈንዱና ሞቱ። ዛሬ ሚካኤል ነው ሚካኤል በለተቀኑ ኤርትራያኖች አገራችሁን ይጠብቅላችሁ፣ ከነገረኛ ይሰውራችሁ። አሰብን ኦልሬዲ ለሳውዲ ሳቢ ክራይ ተደርጋ ተከራይታለች። የለም ለምትዋጋው ኢትዮጵያ ሄደ ኦልሬዲ እኮ ተከራየች። በባዶ ሜዳ ልትዋጋ ነው እንደሄደ ተከራየ ቻልሰማ አከራዩት። ኢሳያስ ዋዛ መሰለ እንዴ? ተከራየ ምኑ ነው ምትጣለው? ሄደ ተከራየ። ወፍ የለም እንዴ? ነገር ፍለጋ ይሉሃል ወይ ጉድ! እኔን ከነገር ፈላጊ ጋር አብሬ አልቆምም። ካድሬ ነኝ የስ፣ ባንዳ ነኝ የስ፣ ሁሉም የስ። ሀቃቁን ግን እናገራለሁ። ዛሬ ሚካኤል ነው አስራ ሁለት የእናቴም አባት የአባቴም አባት የቤተ ክርስቲያን ያቆሙት በሚካኤል ነው። ይለይብኛል የሚለው መዝሙርን የምወደው ለመሰላችሁ ለእኛ ቤት ሚካኤል መልአኩ ብዙ ነገር ሰርቷል፣ ብዙ ተአምራትን ያደረገልኝ ቀን በለተቀኑ፣ ምነግራችሁ ሀቃቁን፣ ኤርትራዊ አትንኳቸው፣ የበፊቱ ይበቋቸው። አሁን አምነውን በቃ ኢትዮጵያን ሰላም ነው ብለው ኢትዮጵያን አምነው ገብተው አሁን ደግሞ እየኖሩ ልትቀሟቸው። ኤርትራ ምስኪን ነው ወርቁ ገንዘቡን በወርቅ ይተካል። ወርቋቸውን ልትነቋቸው ነው። አሁንም ልትወስዱባቸው ነው። የበፊቱ የወሰዳችሁት አይበቃችሁም? የኤርትራ ገንዘብ መስረቅ አይበቃችሁ? አሁንም ልትሰርቁ። ኤርትራኖች ኢትዮጵያ ውስጥ ተደላድለው ኖሩ ልትሰርቋቸው፣ አይቻልም፣ አይቻልም ሌቦች ሰርታ ግቴ ተቃጠሉ በአንድ አይታ ባ ቀጥል ይበል። እየነገርኩ ነው። አሰብ የኤርትራ ናት። አሰብ የኤርትራ ናት። አራት ነጥብ። አሰብ የኤርትራ አይደለችም ብለ የምታምን ኢትዮጵያዊ ካለ ግብፅም እንትን አባይም የግብፅ ናት። አራት ነጥብ። ስለዚህ ግብፅ አባይ የኔ ነው ስትል ለምን ታለቅሳለ? ቢኮዝ የእሷ ስላልሆነ አይደል? ሳምቡሳ እና ቴምር ሲያምረው ጀለቤ አድርጎ ሙስሊም ቤት አሰላም አሌኩ የገባ እየገባ ሳምቡሳ የሚበላ ልክስክስ፣ ስድስት መስቀል አድርጎ የተቀመጠ ልክስክስ፣ ሳሊሊ ረመዳን ሲመጣ ጀለቢያ እያደረገ ሳምቡሳ እናንትን የሚበላ ሀጠራው የሚኪም ፎቶ አርገሽ ምሰር፣ ምን አባሽ ላርግሽ? እኔ ሳንቡሳ እና እናንትን የለኝም። ኬት አባሽ ላምጣንሽ እንጂ ጀለቢያውን ለብሶ በሰው እንትን ቁጥር በማን ሞልተዋል። ጀርመን ላይ ሞልተዋል። የተለያዩ ሙስሊሞች ሞልተዋል። ጀርመን እየሄደ ሳንቡሳውን ይንፋ ጀለቢያውን እየለበሰ ልክስክስ፣ የት አባቱን ልምጥምጥ የአማራ አቋም የሚባል የሌለው ልክስክስ ማለት ነው። ጎንደር ተወልዶ በሃይማኖቱ የሚል መጠመጥ ልምጥምጥ እንደሱ አይቻላት ልክስክስ የሚፈልጉ መስለው ሙስሊሞች አይፈልጉም። የሚያቃጥሩ አይወዱም። እነሱ አቃጣሪ ልክስክስ ጀለቢያን በራው ል ቋርባ መግረፍ ልክስክስ አንተም ሰው ሆነ ከኔ ጋር እንዳታወራ ኬት አባቱ የመጣ ልምጥምጥ ነው። አንተ ልክስክስ የተልከሰከስ በአቋም ጽና። የትኛው ሙስሊም ነው የሮሚ ሃይማኖት መጣ ብሎ መስቀል እንደዚህ ላይ አጣልፎ እንኳን አደረሳችሁ የክርስቲያን ወንድሞች ምናምን የሚል አህያ እርምጥምጥ ጎንደር ተወልደው የሚርመጠመጥ ሰው ማየት ራሱ በጥይት ነበር። አንተም ጎንደር ቢያገኙ ቂጠን ነበር በጥይት የሚሉ ቀንዳ ላይፍ ላይ ወጥተው የሚያውስድ እንትን ሳህን ሙሉ እንትን መድኃኒት ይዞ ሞት አለው። በቃ የሚሞት ሰው አውራ ወንድ ልጅ መሞት ካለበት አውራ ላይፍ ላይ ሞታል። ሞት አለን። መሞት ካለብህ አበሻ ብልጭ አበሻ መግደል አቁሟል። መሞት ካለብህ የአይጥ መርዞቹ የሉም? እነዚህ ስንዴ የሚመስሉት እሱን በሙዝ አድርገው ውስጡ ከተ አኝ እያረክ ዋጠው በውሃ ከዛ ወዲህ አምስት ደቂቃ ጠብቅ። ትመርሻለ ብልጅ ጠጥተሽ እየመጣሽ እዚህ መጥተሽ ብልጅ ጠጥቼ ልሞት ነበር። ብልጅ ሀበሻ መግደል አቁሟል። የአይጥመርዝ ብላ አፈር ብላ ልሞት ነው። ልምጭምጭ ልክስክስ። ለዛም ጎንደር ተወልደ ላይፍ ላይ ወጣ ልሞት ነው የሚል ጎንደሬ ኔቨር ሊኖር አይችልም። ባንዳ ባንዳ ልጅ ስኬት እንደመጣ ራሱ አላውቅም። ልፍጭፍጭ አማራ ከወለደችው ወንድ እንዳንተ እና እንደ አክሊሉ ዝምባም አይቼ አላቅም። ልፍጭፍጮች አሰዳቢ ሐሞት የሌላችሁ አልቅሱ። የነሱ ተከታዮች አልቅሺ ወይ አልቅሽ ላ እንድታለቅሽ ነው መናግርሽ። አጠራው ሁላ ልካችሁ ነው መነግራችሁ። ምን አባታችሁ ልታመጡ ልፍጭፍጮና ዝምባ እኔ ልክ ልካችሁ ና እንዴ የሚነግራችሁ የሚገባችሁ ስራ ላጣው ጀግና የወለደ እኔ ኔ ሮማን ተሰማ ቀዳሽ ተኳሽ ከሆነ ፋሚሊ ነው የመጣሁት። ልክስክስ ማተቡን የሚሸጥ ልክስክስ ሳይ ራሱ ያቅለሸልሸኛል። ሀጠራው ይምን አባሽ ነው ርመጥመጥ ርመጥመጥ፣ ወንድ ሆኖ ደሞ ርምጥመጥ ሳይ በጣም ነው የሚያቅለሸልሸኝ በተለይ ቅጥር ትውልዳችሁ አዲስ አበባ መታችሁ በጉራግኛ አውሩ ስትባሉ እናንተ ደንቆሮ ቋንቋችሁን እያጠፋችሁ የሰለጠንክ መስሎ በአማርኛ የምታውራ ግንድስ፣ ምድረ ግንድስ ማለት ነው። ቋንቋ የታባ ነው። በወልቂጤ ዩኒቨርሲቲ ተጠቶ የጉራግኛ ቋንቋ ሊጠፋ ስንት ነው ሀያ ዓመት ነው ምናምን የቀረው ነው ያሉት። ምን አባ ነው የምትገናደሰው? መተ ከሀገር ከመጣ በኋላ ቋንቋህን ረስተ ገጠር ደግሞ ስትሄዱ ሄዳችሁ በአማርኛ የምታወሩ ግንድሶች ያላችሁ የጉራጌ ግንድስ ማለት ነው። ቋንቋው ጠፋ። ማን አባታችሁ ሊናገር ነው ታዲያ? እናንተ ማታወሩት የበሰበሳችሁ የገነደሳችሁ ግንድስ ገጠር ተወልዳችሁ የምትገናደሱ ስልጣኔ አማርኛ ስላወራህ አይደለም ቋንቋውን ስለረሳ አይደለም። ጉራጌ ስታይ አትሊስ፣ በጉራጌኛ ለምን አታውሩ? እኛ ያልቻልነው እኮ ለዚህ ነው። እናንተ ደደብ ስለሆናችሁ ደደቦች። ቋንቋ ማወቅ ዘረኝነት አይደለም። ቋንቋ ማወቅ አሁን እኔ ፕላን አለኝ መማር፣ ኦሮምኛ፣ ጉራጌኛ፣ ትግርኛ። ቋንቋ ማወቅ ሲጀመር እናንተ አይፈረድባችሁ። በፊት የነበረውን ይኸኛው መንግስት፣ የትኛው ግማታ መንግስት እንደሆነ ባላቅም፣ ያደረገውን ነው የምቃወመው። ይኸኛው መንግስት ይሆን የበፊቱ መንግስት፣ የምትሰማኝ ከሆነ የፌዴራል ቋንቋ ተብሎ ሲቀመጥ አራት ነው አምስት ቋንቋ አስቀምጠው።